አብርሸ ለሩታ መኪና ገዝቶለታል። ኮንግራ ሩታ ይገባሻል፣ ይገባሻል። ይህኔ ውድ ማለት ነው። ሁለት ዓመት ብሎ ብዙ ነገር ስትሰደቢ ስታለክሽ ብዙ ነገር ያሳለፍሽ ልጅ እና በጣም ደስ ብሎኛል። እውነትን ለመናገር በጣም ማለት ነው፣ ይገባሻል። አብርሸ የኔ ጀግና ማለት ነው፣ የኔ አስተዋይ፣ የኔ እኔ ምልበላችሁ፣ በጣም ጀግና ልጅ ነው። በነገራችሁ በጣም ጎበት ነው። ልጅ ገና ወጣት ነው፣ ገና ልጅ ነው ምናምን እና አስቡት፣ በዚህ ወጣትነት በቅርብ ጊዜ ወደ ሚዲያ መጥቶ ሁለት መኪና መግዛት ማለት ቤት ሁለት ነው። ገዛ ለራሱ ገዝቷል፣ ለቤተሰብ ገዝቷል፣ ለአባት ያው ለቤተሰብ በጣም ነው የምኮራበት። አንዳንዴ ስራውና ስራው እኔ እንደዚህ አይነት ደስ የሚል ስራ ሲሰራ በጣም ማበረታታት አለብን ብዬ አስባለሁ። መጥፎው ሲሰራ ብቻ መጥፎ ነገርን ይዘን ማንጠልጠል የለብን ብዬ አስባለሁ። ሩታ የእውነት ለአንቺ ደስ ብሎኛል። እንኳን ደስ አለሽ ለማለት ፈልጋለሁ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? እኔ አለው እግዚአብሔር ይመስገን። ይህ ቪዲዮ ካወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የእውነት የሩታ ደስታ ያስደሰታችሁ በላይክ አሳዩኝ። እኔ ደስ ብሎኛል እና አብረሽ ግን እንግዲህ ምን የመሰለኝ ቆንጅዬ መኪና ለሴት ልጅ የምትሆን መኪና ገዝቶላታል። ሰፕራይዝ ተደርጋለች። እንግዲህ በደስታ ፍንድቅድቅ ስትል ነበር። እሷ ቅርብ ነው ለሁሉም ነገር እና ከዚህ በፊት እንግዲህ አብርሽ እውነት ለመናገር አንዴ ሁለት ብዙ ጊዜ ሰፕራይዝ አሌ። በቅርብ የሚገርም ሰፕራይዝ አለ ለሩታ ሲል ነበረ። አዲስ አበባ በነበረ ሰዓት ራሱ ቡታጅራም ከገባ እና እንግዲህ ብዙ የሰው ልጅ በውስጡ ብዙ ነገር ያቅዳል፣ ብዙ ነገር ያስባል እና ብዙ ሰው እንደውም እንዴት የታሌ ሰፕራይዝ እንዴት ሰፕራይዝ ይሄ ይሆናል ሲሉ ነበር። እንደውም እኔ መኪና ነው ብዬ ነበር የገመትኩት የገመትኩት በእርግጥ ቢቆይም አልቀረም ማለት ነው። ባለፈው ሰፕራይዝ ነገ ሰፕራይዝ አለ ብሎ ሲሰራ አብርሸ እኔ በነጋታ ቪዲዮ ሰርቼ ነበር፣ መኪና ነው የሚገዛለት ለሩታ ብያችሁ ነበር የምታስታውሱ ልጆች ካላችሁና። ግን እሱ በነጋታ ምንድን ነው ይዞ ሄደ፣ በግ ነው ማለት ነው። እሱ ደግሞ ግዴታም ነው ደንብም ነው እና በዛ ሰዓት ብዙ ሰው እንዴት በግ አንድ በግ ዘው ይዳል፣ እኛ የጠበቅነው መኪና ነው፣ በቃ ልጁን አንጠልጥላችሁ ነበረ አይነት እና እኔ ብዙ ነገር ነው የሚማረው፣ በነገራችን ላይ ከእናንተም ከአብርሽም ማለት ነው። የሰው ሕይወት ውስጥ ገብተን እኛ ልንወስን አልችልም፣ በጭራሽ እኔ ወስኜ መላቅን ባይ ሰውዬው ማለት ነው እና አለቀን የሰው ልጅ እዛም እንኳን እኛ አረብ ሀገር ሆነን መኪና አልገዛ ነው፣ እንኳን አብርሽ ማለት ነው። በእርግጥ ያው ከኛ እጥፍ እጥፍ ያገኛል የታወቀ ነው ከዩቱብ ማለት ነው። ግን አይሞላም፣ ኢትዮጵያ ውስጥ ሆናችሁ ቤተሰብ አለ ምን አለ ቤት ክራይ አለ ምናምን አይሞላም። እና በቃ አብርሽ የሌለ እኔ ምን ልበላችሁ፣ የራሱ የግል ስራ ያለ እኔ አላቅም። እንዴት እንዳሰባችሁ አላቅም እና መኪና እንዴት አልገዛም? ሁሌ ላሩታ መኪና ግዛ እና ሰፕራይዝ ስትሉ ነበረ። እና የሰው ልጅ ያስባል በራሱ ጊዜ ያደርጋል ማለት ነው። ስለዚህ ቀኑ ደርሱ እንግዲህ አብርሽ ሩታን ሰፕራይዝ አደረጋት። የእውነት በጣም ነው ደስ አለኝ። በተለይ ደግሞ ኤስፔሻሊ በዚህ ሳት ወንድ ልጅ ወልዳለች አራስ ናት። በጣም ነው ደስ ያለኝ። እንኳን ደስ አለሽ ሩታዬ። ይገባሻል ከዚህ በላይ ማለት ነው፣ ይገባሻል ማለት ነው። አንቺ ደግሞ ጠንክር ሰርተሽ እንግዲህ አንድ ኮንዶሚኒየም እንደሚገዥ ተስፋ አደርጋለሁ በራስሽ ስም ማለት ነው። አዎ፣ እንደዛ ነው፣ ምንም ችግር የለውም አንድም ብትሆኑ ባልና ምስት ብትሆኑም አንቺ መግዛት አለብሽ። የዩቱብሽን ውጤት ለተመልካችሽ ማሳየት አለብሽ። አብርሻውን ቢሰደብም ምንም ቢባል መኪና ለሩታ ገዝተዋል ማለት ነው። የእውነት እኔ በጣም ነው ደስ አለኝ። በቃ ማለት የሰው ስኬት የሚትወዱ የሰው ማግኘት የሚትወዱ በዚህ ወጣትነት በዚህ ልጅነት ይሄን ማሳካት ማለት ቀላል አይደለም። ብዙ ሰው ብርን ያገኛል፣ አጠቃቀሙ ነው። አቅም እዛም እዛም ይበትናል። ታውቃላችሁ፣ ጨፈራ ቤት ሊሆን ይችላል፣ መጠጥ ቤት፣ በተለያየ ከጓደኞቹ ጋር ሲጨፍር ምናምን ነው የሚያባክኖት፣ አደለ በጣም ማደንቆ። አብርሸ ቁም ነገር የሰራ ነው ቢሰደብም መጥፎ ስራም የውሸትም ድራማ ቢሰራ ብዙ ስራ ሰርቷል ከመጣ ጀምሮ አስባቸውን በመልካም ነገር ነበረ ሲመጣ የነበረና፣ እኔ ደስ ይለኛል እውነት መናገር የእውነት አዎ፣ ትክክል ያሉ ላይ ነገር ሲሰራ ይችላል ይሰራልም፣ ግን ደግሞ የሰው ልጅ የነበረውን መርሳት የለብን ብዬ አስባለሁ። እኔ በጣም ነው ደስ አለኝ። እንኳን ደስ አላቸው አብርሽ፣ ሩታ ማለት ነው። ስፔሻል ሩታ ደግሞ እንኳን ደስ አለሽ ማለት ነው። ማለት ስንት አመት ሙሉ ተሰድባለች፣ ቤተሰብ አል ቀራ ተሰድባለች፣ ገባቸው አሁንም የተሰደበች ነው አብዛኛ እና ይገባታል። ስታላክስ እንዴት ታላክሻለች ተብላለች፣ ተሰድባለች ምናምን እኔ ራሱ ለምን ታላክሳለሽ እላታለሁ፣ እውነት ለመናገር ሁሌ ስለምታላክስ ማለት ነው። እና ስለዚህ በጣም ነው ደስ አለኝ፣ የእውነት ጀግና ኔ ለኔ ማለት ወጣት እንደዚህ በቃ ኔ አሪቆ የሚያስብ ነገን የሚያስብ ኔ አስፈላጊ ቦታ ማጠፋ ወጣት ያገኘውን የሚዝ ሴፍ የሚያደርገው ወጣት ማበረታታት አለብን አስባለሁ። በተለይ የቡተራ ወጣቶች በጣም ነው የማደንቃቸው በበኩሌ ማለት ነው። ለምን ቁም ነገር ላይ ነው የሚያውሉት አባክ ነው ይገባቸው፣ አይደለም ስለዚህ፣ በጣም ነው ደስ አለኝ። እናንተ ደስ አላላችሁ? ደስ ያላችሁ፣ ሩታዬ እንኳን ደስ ያለሽ። ያላችሁ በላይክ ያላችሁ በላይክ አሳዩኝ፣ ማለት ነው ወዶቼ። እንግዲህ ደስ ስላለኝ ነው ብዙ አውራባችሁ ይመስለኛል። ደስ ስላለኝ ነው ማለት ነው። እንግዲህ ክሮቤላ ላይ አብርሽ ማለት ነው ልጁን፣ በጣም ደስ የሚል የመጽሐፍ ቅዱስ ስም ነው በነገራችን ላይ፣ መጽሐፍ ቅዱስ ውስጥ የተሳፈ ነው። በጣም ደስ የሚል ስም ነው። እንግዲህ እና አለም ማለት ነው። እኔ ግን በሱ ፍቃድ ብትሉ ደስ ለኛል። የእውነት በሱ ፍቃድ ማለት በእግዚአብሔር ፍቃድ ነው። የሰው ልጅ ልጅ የሚወልዱ አይደለም፣ እንደዛ ነው አእምሮም እኔ በጣም ነው የምወደው። ለዛ ነው ጋይስ፣ በሱ ፍቃድ ሁሉም ነገር በእግዚአብሔር ፍቃድ አይደለም የሆነው በሱ ፍቃድ ብትሉ ደስ ይለኛል ማለት ነው። ልጃችሁ የእውነት በረከትም ቢሉት ያው የልጅ በረከት ነው ይባላል እና በጣም ነው ደስ አለኝ። ሩታዬ እንደዚህ ፍልቅልቅ ስላለሽ ደስ ስላለሽ ደስ ብሎኛል እንግዲህ ታርቃችሁ አንድ ላይ ደግሞ ልጃችሁን ቢታሳድጉ የበለጠ አርፍ ነው ብዬ አስባለሁ። በመጨረሻ እንግዲህ የኦዴም ስም ምኞ ተሳክቷል ብዬ አስባለሁ። የሁላችን ምኞት ለምን እንድትደሰት እንፈልጋለን እኛ ተመልካች ማለት ነው የእናንተ ደስታ ነው የምንፈልገው። ደስ የሚል ስራ ስትሰሩ ደግሞ እኛ ከጎናችን እናበረታታለን። ወዳቸው